እኔና ከቤዛ እራስ እንድትወርድ እፈልጋለሁ። ካልወረድክ ከግማ ሌላ ነገር ነው የሚከተል። እሺ በቃ ሰላም ሰላም። ውድ እና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኔ ያለሁት አልሐምዱሊላህ። ቆይታችሁ እንዴት ነው? እኛ ጋ ምንም አይልም፣ ያው ከአንዳንድ ነገሮች በስተቀር እኛ ጋ አልሐምዱሊላህ ምንም አይልም። ያው እውነቱን ለመናገር በጣም ደብሮኛል፣ በጣም ይደብራል። አሁን በዚህ ሰሞን ያለሁበት ሁኔታ ደስ አይልም። እንዳንድ እንትን ሳስበው በጣም ደስ አይልም። የሚያስጠላ እንትን ላይ ነኝ ያለሁት። እና አላውቅም ጊዜው የኔ አይደለም መሰለኝ፣ ሁሉም ዞሮብኛል። ሁሉም እኔ ላይ ማይሆን ነገር እንትን ብሏል እና ሁሉም ማኩርፎኛል። እናንተም እንደዛው ጓደኞቼን በዛው ልክ እና አሁን ያለሁበት ሁኔታ እውነቱን ለመናገር በጣም ደስ አይለም። በቃ በጣም ከፍቶኛል፣ እውነቱን ስናግራችሁ በጣም ደብሮኛል። የደበረኝም አንድም ያስደበራችሁ እናንተ ናችሁ፣ ሌላው ደግሞ ጓደኞቼ ናቸው። ያው አሁን ከዚህ በኋላ አንድ የተማርኩት ነገር አለ እናንተን የሚያስደስት ስራ ብቻ ነው የምሰራው። ምክንያቱም እናንተ የሚያስደስታችሁ ነገር ያው ሴት ልጅ ተጎድታ መርዳቴ ጥፋት ነው መሰለኝ። በዛን ሰዓት ተጎድቻለሁ ብላ የመጣችን ሴት እኔ አይዞሽ ከጎንሽ ነኝ፣ ሁሉም ነገር ያልፋል ብዬ እሷን መተባበሬ እናንተን አስከፍቶችዋል። ለዛ ከዚህ በኋላ አንድ ነገር ተምሬያለሁ። ማንም የተጎዳ ሰው ቢመጣ አልረዳም። ምክንያቱም ስረዳ እናንተ ደስተኛ አይደላችሁማ፣ ለምን እረዳለሁ? እናንተን ደስተኛ የሚያደርግ ስራ ብቻ ነው የምሰራው የተማርኩት ነገር ቢኖር እሱ እና አሁንም ቢሆን በጣም ከፍቶኛል። ዛሬም ካሜራ ይዤ ወጣሁት። ትላንት ጓደኛ እኔን ሲያማኝ ነበር፣ እኔ በሌለውበት እኔን ሲያማኝ ነበር ማለት ሲፎክር የሆነ አጉል ቃላቶች እየተጠቀመ እሱ አስከፍቶኝም ዛሬ የመጣሁት ማለት ለማምጣትም ሀሳብ አልነበረኝም። ማለት እኔ እኮ ምንም አላረኩም። እኔ አንድ ሴት ልጅ ጓደኛችን ልጅ እሷ ተጉርታለች ልንረዳት ይገባል ብቻ ባልኩበት እናንተም ጓደኛም ሁሉም አጠገብ ያለው ሰው ሁሉም ተከፋብኝ። ማለት ሴት ልጅ መርዳት የሚያስከፋ ነገር ነው እንዴ? ያውም የተጎዳች ተጎድቻለሁ ብላ የመጣች። ከዛም ባሻገር ደግሞ ሌላኛዋ ጓደኛችን ያው ኤደን እሷም እኔ ላይ ቅሬታ አሰምታለች። እኔ ይሄ ነገር እንደከደው ማለት እኔ ይሄ ነገር እንዳስቀየምኳትና ብቻ ይሄ ነገር እንዳረኳት ቪዲዮ ላይ ተናግራለች ወጣ። እኔ ምንም አላደረኩም ማለት አንቺም ሴት ነሽ፣ ሴት ሆነሽ ደግሞ ሴት ልጅ ስትጎዳ ዝም ማለት ዝም ማለት አለብሽ ብዬ አላስብም። እና ያው ኤደንም ያለችው ነገር አንዋር እንደዚህ አርጎኛል፣ አንዋር እንደዚህ እንደዚህ ምናምን ብላ የኔን ስም ጠቅሳ እኔን ስትሳደብ ነበረ። እኔ ኤፍሬም እንድትነጠቂ አላረኩ፣ እኔ ከኤፍሬም ጋር እንድትቆራረጭ አላደረኩም። ቤዛ መታ፣ ቤዛን ተረዳውኝ ብቻ ነው ቤዛን የኤፍሬም ለማድረግ አልጣርኩኝም፣ እንረዳት ብቻ ነው ያልኩት እና ሴት ነሽ አልሳደብም። እኔ አንቺ ሰደብሽኝ ብዬ አልሳደብም? ስለዚህ አንቺ አረፈሽ ተቀመጭ፣ በቃ አንቺ እምቢ ጓደኛ ነሽ፣ በጣም ወድሽ ጓደኛዬ ነሽ። ግን ደግሞ አላስፈላጊ ቃላት አትናገር። አንተ እንደፎከርከው አንተ ጀግና ነህ አይደል? እንደፎከርከው ታደርገዋለህ። እኔን ሰድበኸኛል ምናምን። እውነቱን ለመናገር ከዚህ በኋላ እኔ ምንም አታመጣም፣ በቃ ምንም አታመጣም። ከዚህ በላይ ምን ታመጣብኛለህ? እኔም ወንድ ነኝ፣ አንተም ወንድ ነህ። ከዛ በኋላ ያለው ነገር እኩል ምናየው ይሆናል እና አንተ ሚዲያ ላይ እኔ ባለሁበት ወታ እንትን እንዳልክ ጎበዝ ጀግና ነህ፣ እና ጭንቅላት ተደፍኖ እስከ መቼ እንደምትቆይ አይልሃለሁ። አንተ አዋቂ ነህ፣ እኔ ሕጻን ነኝ። አንተ በጣም አውቀሃል። የማወቅህን ልክ አሳይተናል። ተረዳት ብቻ ነው ያልኩት። እኔ ሌላ ነገር ትርፍ ቃል አታውጣ። እኔና አንተ ብዙ አሳልፈናል፣ ተናግራለን አንተም አብረን ኖረናል አበን ማንም ከጓደኛም ከሚያሳልፈው በላይ እኔ እናንተ ብዙ አሳልፈናል። ስለዚህ እኔ ክፉ ደጋ እንነጋገር ያ አኔ ማንተም ወንድ ነን እንደነገርኩ እና ደግሞ ቤተሰቦች፣ እኔ አንድ ነገር ተረደውኝ ቢዛን እንደሚያፈቅራት እንደሚወዳት ነበር ማቀ እንደሚያፈቅራት ማለት ነው። ማቀ እንደዛ ነበር፣ ግን አሁን ኤደን ያፈቅራታል። አማኑኝ፣ ኤደንን በጣም ነው የሚያፈቅራት እና ቤዛን እንደመጣች ነበር የሚቀበላት። እውነቱን ለመናገር ድሮ በጣም ለሱ የተለየ ስሜት ነበረው በጣም ይውዳት ያፈቅራት ነበረ። ዛሬ ግን እንደዚህ ሁን ብሎ እንትን እያለባበሰ ያለው ኤደንን ስለሚያፈቅራት ነው። አንተም ቤዛን ታፈቅራት አለ ብለኛል። ቤዛን አንተ አንቺ ትውጁዋለች ብላል። የኛ ነገር ትው ችግር የለውም ትደርስበታል። አንተ ግን ኤደንን ስለምታፈቅራት ነው ቤዛን እንደዚህ ያረከተለው መብትህ ነው ሰውነ የፈለከውን ማፍቀር ትችላለህ፣ የፈለከውን መውደድ ትችላለህ። መብትህ ነው፣ ያንን ልቃወምህ አይደለም። ዛሬ እንደዚህ ምለው ወይ አንዷን ምረጥ። ሁለት ሴቶችን እያንገላታህ ጀብድ አይደለም ምንም። ጓደኛዬ ብትሆን አሁንም ቢሆን ጓደኝነታችን እውነትን ከመናገር አግደኝም። ወይ እውነት አንዱን ምረጥ ወይ ኤደንን የኤደንን ስሜት አትጉዳ፣ ወይም ደግሞ ቤዛን ምረጥ። አሁንም እንደዚህም ብዬ ደግሞ ስድብ የሚያስከትልብኝ ከሆነ አሁንም ለሴት ልጆች ብዬ ነው እንደዚህ ያደረኩት እኔ እና ካፈቀርካት ኤደን ቤዛ ሂጅልኝ ማለት መብትህ ነው። እንደዚህ ማንገላታት ተገቢ አይደለም። በቃ ኤደንን አፈቅራታለሁ ኤደን ታፈቅረኛለች፣ ስለዚህ እኔ ከእሷ ጋር ነው መሆኑን ፈልገው። ይሄ እኮ የጨዋ እንትን ነው። በቃ ስለዚህ ሂጅልኝ አንድ ነገር ነው። እሷን ጭራሽ በተጎዳችበት ሌላ ስሜት እየቀሰቀስክ ሌላ ነገር ከምትፈጥር በቃ ሂጅልኝ፣ በሰላም መንገድ ሂጅልኝ ማለት ትልቅነት ነው። አንተ እሷን እያስለቀስክ እና እሷን እያስደበርክ ባይዙ አሁን እየጎዳ ያለው ሁለት ሰው ነው። የኔንቱ ሁለት ሰው እየጎዳ ነው ያለው። ኢደንም በዚህ በኩል እየተጎዳች ነው ያለችው፣ ቤዛም እንደዛው። ስለዚህ አትጉዳ። በቃ አንዳቸውን መረጥና፣ ከአንዳቸው ጋር ቀጠል። ሁለቱም ሴት ናቸው ይጎዳሉ። ስለዚህ ይሄ ጀብድ አይደለም። ባይዙ አንተ ቤዛንም እንትናንም ማስለቀሰ ወንድ አይደለም። ይሄ ወንድነት አይደለም። በቃ ምንም ጓደኛ ብትሆን ጓደኝነታችን አንተ እንትን እንዲል አልፈለክም እና እኔ እውነቱን ከመናገር ወደ ኋላ አይደለም ነበር። እስካሁን ዝም ብዬ ነበር። በጣም ችዬ ነበር ግን ትላንት አንተ በጣም እኔን እየሰደብክና በጣም ማይሆን ነገሮችን እየተናገርክ ጀምረው ጨዋታውን፣ እኔም ከዚህ በኋላ ዝም አልልም። አሁንም ቢሆን እናንተን አስቀየማችሁም አላስቀየማችሁም እኔ ከተጎዳ ሰው ጎን እኔ፣ ምናልባት ኤፍሬም ተጎድቶ ቢሆን ኖሮ እኔ ድሮ ነበር ከሱ ጎን የሆንኩት። ግን ደግሞ መጀመሪያ አልተጎዳም አላልኩም። መጀመሪያም ነግሬያቸዋለሁ። የሆነ ሰዓት ላይ ተከፍቷል፣ ተጎድቷል። ሁለታችንም እኩል አዝነናል በጠፋችበት ሰዓት ላይ ግን ደግሞ እንደዛ ሆኖ ስትመጣ በደስታ የሚቀበል ሰው ነበር። ዛሬ ሌላ ነገር ተፈጥሮ ባይሆን ኖሮ ቤዛ ላይ እንደዛ አያደርግም ነበር። ጭራሽ እሷን ስቆ እንደመቀበል እያስለቀሳት፣ እያሳዘናት አንዋርን ታፈቅሪዋለች አንተ ቤዛን ታፈቅራት አለ እያለ ማይሆን ቃላት ነው የተጠቀመ። አንተ አዋቂ አይደለም፣ እንደውም ትናንት ስትሳደብ ነበር ልጅ። አንተ ነ ህፃን፣ አንተ ነ። እኔ አይደለሁም፣ አንተ ነ። የህፃን ጨዋታ እየተጫወተ ያለው ገና ኤሌመንተሪ ጨዋታ እየተጫወተ ያለው አንተ ነ። በተረፈ ጠርቼዋለሁ። ምናልባት ንቁ ካልቀረ በስተቀር ጠርቼዋለሁ። እሱ ሰው እየጠራ እንደፈለገ ካሜራ ይዞ እንደፈለገ የሚያደርግ ሰው ዛሬ ጠርቼዋለሁ ማለት በጣም ስሜት ያለው። ምለው ነገር አላውቅም፣ ብቻ አላውቅም። እኔ እንጃ ማቷል፣ ቤተሰብ እንዴት ነህ ደህና ነህ አንተ ምንድን ነው የምትፈልገው ወይ ምንድን ነው የምትፈልገው ምን ፈለገው ነው እንጂ አንተ የጠራኸኝ የጠየኩህን መለስልኝ አንተ እንደፈለክ አንተ ሙሉ የፈለግከው ነገር በካሜራ ጠርተህ ያያርክ ነው አይደል? አሁን ለምን ደበረ? ያለ ፍላጎት ሰው ልጅ መቅረጽ አትችልም። አትፈውኝ ጀመረ ማለት ከሰሰኝ ይድና ችግር ውስጥ ነው መንገር ገባን እኮ ከዚህ በላይ ወዴት ነው አሁን። አንድ ጥያቄ ልጠይቅ፣ እኔን በሌለውበት ለምን አልበሰልም። አንተ ግልጹ ፈልገው። እሺ አንተ በስልሃል። ገና ነገሮችን በስሜታዊ ነው እያደረግህ ያለው ገና። አንተ በስልሃል። አንተ ነው ምንድነው እየፈለግህ ነ ገና ነ እሺ አንተ ምንድነው የምፈልገው? ፈልገውማ እኮ እየነገርኩ ነው እኮ ከእኔ ምንድን ነው የምትፈልገው አላጠፋም ለምንድን ነው የማጠፋው ከእኔ ምንድን ነው የምትፈልገው ካሜራውን አስተፋል ሌላ አንድ ነገር እንገር ሌላ ችግር አትፍጠር እያልኩ ነው ከዚህ በኋላ ስሜን በሌለበት እንዳታነሳ እኔ አሁን በቃ ለምን ነው እውነታውን እየነገርኩ ነው ማን ስለሆንኩ ነው ገና አንተ እኔ ጭንቅላት ባይደፈን ኖሮ ሁለት ሴቶችን እንደዚህ ስላተራመስክ ጀብድ አይደለም። እሺ አይተሃል። ገና አልበሰልክም እልልህ እኮ እኔ አንተ የበሰልክበት ምክንያት እየነደርኩ ነው። አንተ በጣም የደረስከው አይደል እ የከፈትከው አንተ ነህ። ሁለት ሴቶች ምናምን ባትልም፣ አዎ ሁለት ሴቶች እንደ እንትን አገናዝበ ሁለት ሴቶችን እንትን በማለቱ ጀብድ መስሎታል። እንግዲህ እኔ በጣም አጨብጭብ ያለው ጎበዝ፣ በጣም ጀግና ነኝ። አሁን ማጨብጭ ጃይ ጀግና ነኝ። አይ አጨብጭ፣ እንኳን ደስ አለ እንኳን ጀግና ነኝ። አንተ እንደኔ ሁለት ሴቶች እንትን በል። እኔ እጅ አይደለሁም በቃ፣ እኔ ጀግና ነኝ። ጀግና ስለሆንኩኝ አየህ፣ በቃ ጀግና ስለሆንኩኝ እኔ ሁለት ሴቶችን እንትን አለ፣ አይተሃል። አይ እኔ ጀግንነት፣ ጀግንነት እንደዚህ ነው አለ። አንተ በአፉ እየተናገረ ነው። እንግዲህ ሁለት ሴቶችም እንደዚህ ማረጉ ለሱ ጀግና እንደሆነ እየነገረ ነው። ጀግና መሆን ላንተ እንደዚህ ሆነ። እኔ ጀግና ነኝ። እሺ ጀግንነት ለአንተ እንደዚህ ከሆነ አይምሰልህ። በቃ አንተን መሰለህ እንጂ አንተ ጀግና ነህ አልከኝ አይምሰልህ። ጀግና ጀግንነት ከሆነ ይሄ ነገር ማለት ነው። አዎ ጀግና በቃ እሺ፣ ነገር በጣም እንዴ ለምን አልጠርሀም ስሜን ስታጠፋኝ? ጠረሁ እኮ ስሜን ስታጠፋኝ፣ ስሜን ስታጠፋኝ እውነታውን ነው የተናገርኩት። ምንም ጭንቅላትህ እንደማያስብ እየነገርኩ ነው። ለአንተ ብስኩት ነገር ይሰጣል እንጂ መልስ አይመለስም። ገብቶሃል? የሆነ ብስኩት ነገር ለአንተ የሚያስፈልገህ በጣም ልክህ እያለፍክን እሺ እንደዚህ እያረክን ያለው አይደል ከረሜላ ብስኩት ነገር ወተት ምናምን ምናምን ነገር ገስቻ በጠላለች ከፈልክ ምናምን መጠቀም ትችላለህ በጣም ብዙ እና አንተ እንደ ጀብር መተህ ስለተናገርከኝ እኔ አንተ ላይ ጀላነሳ እንጂ ካሜራ ነገር ነው። እና ልክ እያለፍክ ነው። በጣም እየታገስኩ ነው። ልክ ምን ነው አንተ እያወራህ አይደል አላጠፋም አይጠፋም

የተጎዳሽ ጓደኛዬ ጋር ብቻ ነው የሄድኩት፣ አንተ ጋር አልመጣሁም። አንተ ምን አገባህ? ከእኔ በላይ ተቆርቋሪ ለምን ሆንክ? አንተ ተቆርቋሪነትን አሳይተሃል። ተቆርቋሪ ለምን ሆንክ? ከእኔ በላይ እንደምታስብላት ከእኔ በላይ ለእሷ እንደምትጨነቅ ታስብላታለህ? አዎ አስብላታለሁ። ካሰብክለት ለምን ታሰቃያታለህ? ምን ያረካት ነገር አለ? ምክንያትሽን ነው አንተ ምንድን ነው አንተ ከኔ በላይ እንዲህ ተቆርቋሪ ያደረገ? ከኔ በላይ ታፈቅራት አይደለም? ካፈቅርክ ግልጹ ተናገር። በጣም ልክህ እያለፍክ ነው። እኔ ምን አሁንም ቢሆን ተናገር፣ እውነቱ ይውጣልህ። በቃ ነገር ሌላ ችግር መፈጠር ችግር ችግር መፍጠር ችግር ከፈጠርክ እኮ ችግር ትፈጥራለህ ማለት ነው። አዎ ችግር የለብኝም አይደለ? አዎ እሺ፣ እኔ አንተ ላይ ችግር ለመፍጠር አልመጣሁም። እሺ፣ አንተ ችግር ከፈጠርክ እኔ አንተ ላይ ችግር አልፈጥርም። በቃ ከዚህ በኋላ ልነግርህ የምፈልገው ነገር በቃ ልነግርህ የምፈልገው ነገር ለምን ስነ ስርዓት አይኖርም? አንተ ምንድን ነው የምታወራው? እስካሁን አስኮን ቆም የሚያወራው ስላከበርኩ ነው። እሺ ምን ፈልገህ ነው ከኔ ራስ ወረድ። ምን ፈልገህ ትናንት በሌለሁበት ስታማኝ ነበር። ያንን ልነግርህ ነው የመጣሁት

ትልቅ ሰው ነኝ ብለህ የምታስብ ከሆነ አንድ ነገር ልንገርህ። ከአሁን በኋላ እኔና አንተ መከባበርም ሆነ ምንም የምንችለው ሌላው ስለ እኔ የማደርገው ነገር አንተ አይመለከትም። ሁለት ሴትም ሶስት ሴትም አራት ሴትም አንተ አይመለከትም። እኔ ራሴ ማቅና ራሴ ጠንቅቄ ማቅ አስጨርሰ ስለ አንተ እኮ አይመለከትም ስመኝ። ሁለተኛ ደግሞ ስለሚጎዱ ሴቶች ግን ይመለከተኛል። ሁለተኛ ደግሞ ነው በቤዛ እና በእኔ መሀል እንድገባ አልፈልግም። ይሄንን ሰምተኛል አይደል? ለምዶም አልገባሁም። ጓደኛ አይደለች እንዴ? ጓደኛ አይደለች ለምዶም አልገባሁም። ሌላ ነገር ካለ ተናገር። ጓደኛዬ ነች እኮ። አይ ሌላ ነገር አለ። ምንድነው? ያለኝ ከቤዛ ጋር ሌላ ነገር አለ ይመስላል እንደዛ። እኮ በጣም ተቆረቆርኩላት እኮ። አሁንም ቢሆን ቆረቆርላታለሁ። ምንም አታመጣም። እንኳን ምን ታመጣለህ? የሰው ልጅ ምን ታመጣለ አይባልም። ይባላል። እኔ አልኩህ እኮ። አሁን አልኩህ። እሺ፣ አሁን አልኩህ። ምን ታመጣለህ ማመጣውን በሂደት ምን አይሆን ያለው በቃ አምጣ፣ የፈለግከውን አምጣ። እወዳታለሁ። ለምን ነበር ነበር። አይ እንደ ወንድ ልጅ ቆመህ ማውራት ነው እንጂ እንደ ሴት ካሜራ

ህይወቴን እንድትነካብኝ አልፈልግም። እኔ አንተ ህይወት አልነካውም፣ ነገርኩህ። ማስጠንቀቂያ ነው እየሰጠሁት። እኔ ማስጠንቀቂያ ነው፣ አንተ ህይወት ላይ ከዚህም በኋላ አልገባም። ስለገባው የሚቅርታ፣ ግን በቤዛ ህይወት ተገባለሁ። ማስጠንቀቂያ ነው። ስለቤዛ አይመለከተኝም ብለሃል። ለብሮ ይ በቃ ነው። እንደዚህ አታረጋትም። ለብሮ ማይመለከተኝ ምን አገባህ? ለምን አንተ ለምን ሁለት ሴቶች ስላልክ ቤተሰብ አይታችኋል አልናገርም ምን ምን ማለት እንደዚህ እንትን ያልክ ጥፋተኛ ነኝ አይደል አሁንም ማጠፋው ነኝ ለምን ሁሉም ሰው እንደማይረዳኝ አላውቅም ሴቶች መጎዳት የለባቸውም ብዬ ስላሰብኩ እንደዚህ ያስደርጋል ይሄ ነገር እንደዚህ እንትን ይላል እንዴ ማለት በቃ ሴት እጅ አትጎዳም ስትጎዳ ቆም ያለኝ ማለት እኔን ያሰድባል እንዴ ማለት እሱ የፈለገውን ተናግሮ ሄዷል። እኔን ብቻ ችግር የለውም፣ ምንም በሉኝ። ምን ከዚህ በኋላ ግን አሁን በቃ ያለውን ማንተን አሳይቶኛል፣ በቃ ነግሮኛል። ማለት እኔ እሱን ህይወት እየበጣበጥኩ ነው፣ እሱ የሁለት ሴቶችን ህይወት እንደሚበጣበጥ አቅም። አሁንም ቢሆን እኔ ቤዛ እንድትጎዳ አልፈልግም በቃ ሴት ልጅ ነች። እኔም እህት አለኝ እናት አለኝ። ሴት ነች እንድትጎዳ አልፈልግም። በቃ ያልኩት ይሄንን ነው። አሁን ደግሞ ጭራሽ ሌላ ሰው ተጨምሯል። ኤደን ኤደን እኔ ያልተረዳችኝ እየተናገረችኝ ነው። እሷም ሴት ነች እንድትጎዳ አልፈልግም። እኔ እሷም እሱ ግን ሁለት ሴት ሁለት ሴት እንደዚህ እንትን ማለት ጀብድ መስሎታል። በቃ ጀግና፣ አንተ በጣም ወንድ ነህ። በቃ አሁንም ቢሆን እኔ ጥፋተኛው ከሆነ በጣም ይቅርታ፣ በጣም ይቅርታ። አሁንም ቢሆን እናንተ የምትፈልጉት ሴት ልጅ እንዳረዳ ነው። የተጎዳች ሴት እንዳረዳ ነው። ያንን እንዳረግ ነው የምትፈልጉት፣ እሱም እናንተም ማትፈልጉትን ነገር እያረግከውን አላውቅም ብቻ ቤተሰብ በቃ ሰላሙን